የዱባይ አሮጌቶች ምቀኝነታቸው እስከ ጥግ እያየን ነው ምድረ ለማኝ ልብ ቅርጽ አበባ አንበሳ ስትለምን የምትውለው ሁላ በልጦ ስለተገኘ ነው አብሪሽ እንደዚህ አለም ሁሉ ያንገበገበው ያቃጠለው ስንት አርቲስት ስንት ሰው ታዋቂ ሰው ሲመጣ የት ነበሩ እና እነሱ እኮ ያቃጠላቸው በዘር በብሄር በፖለቲካ ቀይረውት ነው እና ለምን ወደደው ለምን አደነቀው ለምን ምን አገባችሁ እናንተም እኮ ለማኝ ናችሁ ለምን እኮ ነው ሀያ አራት ሰዓት ሌሽ የአብሪሽ ጊዜ ምን አቃጠላችሁ? እኔ ወላሂ የማንም ሰው ጥላቻ የለኝም። አብሪሽ ደግፌ ብዙ ጊዜ አልሰራም፣ ግን የፍቅር ቢሆንም ግን ለቢዝነስ ነው። ግን ደግሞ ብዚህ ልክ አትቅኑ። ከቀና የቀና ይሰራል፣ ስሩ። አበሻ ሶስት ነገር በእናንተ ማይቀናው አንድ ስትቸገሩ፣ ሁለት ስትሞቱ፣ ሶስት ስትወድቁ። በነዚህ ነው። ከዚህ ሌላ በቃ ቅናት ነው። የምር በጣም የተናደድኩት አፈር ብሉ። ሰላም አሌይኩም ወራህመቱላህ ወበረካቱ ድና የተከበራችሁ ውዴ ቻናል ቤተሰቦች፣ እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ፣ ያለ ሀትነትና ራህመት አይላችሁ። ስራ፣ ጤና ፊያ፣ ሁሉ ነገር ሰላም ነው ከኔ ጋር አልሐምዱሊላህ፣ ሁሉም ሰላም ነው። እንግዲህ ዛሬ እንደተለመደው መጥቻለሁ። ለእኔ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። እስከ መጨረሻ አባችሁን ቆዩ። እንግዲህ ዛሬ የዱዋይ አሮጊቶች እያንዳንድሽ ኩልሽም ልረግጣችሁን የመጣሁት ልኬ ንዴቴን በቀይ ውስጤን ላፈነዳው። እንደፈለግ ዩቱቤ ነው፣ ቤቴ ነው፣ ስልኬ ነው። በቃ ላውራ ነው የመጣሁት። እንግዲህ እስከ መጨረሻ ብቻ አብራችሁን ቆዩ። ሼር፣ ላይክ፣ ሰብስክራይብ ያደርጋችሁ እንዲሁም ዩቱበሩም ሆኖ እየሸቀሉባቸው ከዛ ደግሞ ወደ ፖለቲካ ወደ ዘረኝነትን ወደ ሌላ ቦታን ወደ ጥላቻን ቀይሮ እንትን ለሚሉት ለሁላቸውም የሚሆን ቪዲዮ ነው ማለት ነው። ለንቪት አዲስ ከሆናችሁ ሼር ላይክ ሰብስክራይብ አድርጉ። እስከ መጨረሻው ብቻ በጥሞና ስሙኝ ማለት ነው። እንግዲህ በመጀመሪያ ወደ መሲሻ ወይም ወደ መሲቲ ስሟ ራሱ ሲጸዳባት ስሟ ጥሩ ነበረ፣ ግን እሷ ቆሻሻ ናት። በመጀመሪያ እኔ የተናደርኩት አብሪሽ መልስ በመስለጠቱ ሳይሆን ከነዚህ ቅራቅንቦ ከነዚህ ካሮጌት ከነዚህ ከዶን ቆሮ ታብ ታባርጉ ላይ ካርጉ ሼር አርጉ አንድ አበባ ሁለት አበባ እያሉ ከነዚህ ለማኞች ጋራ ተቀምጦ ማውራቱ መፋገጡ እኝኝኝም እንትን ለሚሉት ሰዎች ጋራ እንትን ማለት ነው። አብሪሽ ተኝቶ ቆሞ ይጸዳባቸዋል። ገባችሁ? እሱ ተኝቶ ቆሞ ማለት ነው። ጀግና ጀግና ይገልጸ በዚህ እድሜው በዚህ ወጣቱ በሺሻ ቤት አልመሸበት፣ በመጠጥ ቤት አልመሸበት፣ በስካር ቤት ጀግና ጎበዝ። አንዳንዶቻችሁ ደግሞ አላችሁ ከካሞች ማለት ነው። ፕራንኬነ የሰራ ምን ጥሩ ነገር ምን መልካም ነገር፣ ድሮ እኮ እየሰራ ነበረ። እናንተ መትት አባራታታላችሁ። በቃ ድራማ የእናንተ እሱ ሄዶ እናንተ በምትፈልጉትና በምታዩት በሚመቻችሁ መልኩ ነው። ስለዚህ የሰው ልጅ ሲያድግ ማንም ሰው አይወድም። ቅና አበሻ በጣም ቅናተኛ ምቀኛ ነው። ይሄንን አሁን በሙሉ ያበዱት ጨርቃቸው የጣሉት ስለበለጣቸው ነው። በትንሽ ጊዜ በቅርብ ጊዜ መጥቶ ማለት ነው። እና ይህ ሰውን ደስታ ምንም አይነት አያስደስተውም። አበሻ ስትበልጠው መቼም ደስ አይለውም። የእሱ ታች ስትሆን ነው ማለት ነው። አበሻ በእናንተ የማይቀናው አንድ አንድ ስትሞት፣ ሁለት ስትወድቅ፣ ሶስት ደግሞ ስትታመም፣ በእነዚህ ነገር ሲቀር ሌላ ድብን አድርጎ ነው የሚቀናው ማለት ነው። ሲቀጥል ደግሞ አብሪሽ ለ ኦዲንሶቹ መልስ የሰጠው በቃ ምርጥ በጣም ተመችቶኛል። የመለሰላቸው ነገር ማለት ነው። ማንም ሰው ስጡኝ ብሎ አይደለም የሚሰጠው። እሱ እኮ ስጡኝ ብሎ ለምኑ ቤት ቤታቸው አንኳክቶ ቤት ቤታቸውን ወይ ቦርሳቸውን ከፍቶ ስጡኝ ብሎ አይደለም። በራሳቸው ጊዜ ወደው አድንቀው ተመችቷቸው ሰጡ። እነሱ በሰጡት እናንተ ምን ቤት ናችሁ? ምን አገባችሁ? ሲቀጥል ደግሞ ሁላቸውን ከአስራ ስምንት አመት በላይ ከሀያ አመት በላይ ናቸው፣ ትላልቆች ናቸው። በቃ የሚጠቅማቸው የማይጠቅማቸው ለይተው በደንብ የሚያውቁ ናቸው። ሲቀጥል ደግሞ ለእናታቸው ይርዱ፣ ለአባታቸው ይርዱ፣ ለፋሚሊያቸው ይርዱ፣ አይርዱ በምን ታውቃላችሁ? ምንም የሚያገባችሁ ምንም እንትን የሚላችሁ ነገር የለም። ነገር ግን አብርሽ አሁን የአረብ ሀገር ሴቶች ቆመ ቆመህ ታውቃለህ? ከጎናቸው ደግፈ ታውቃለህ ያአኒ እሱ ስለማያቅ ነው። እንደናንተ ቲክቶክ ላይ ርዳ ተብሎ አግስ ተብሎ እንቢ መቼም ሲጀመር እሱ የሚታወቀው ሰዎችን በመርዳት የተቸገሩ ሰዎች ምሳሌ ላንሰላችሁ ሙቤ ዛሬና ትላንትና እንዴት ነው ዩቱብ እየከፈተ የሰዎች ብዙ ሰውን እያሳደገ እኛም ኦዲንስም ሌላም ሰው ዩቱበር የሆነ በሱ ስንቱን አደገ ስንቱን ተቀየረ። ሰውን ያላመሰገነ አላህም ማያመሰገነውም ማለት ነው። ስለዚህ ልጁን ተፋቱት ተፋቱት። ይስራበት፣ ይደግበት፣ ይለወጥበት። ገና አንድ ቢሊዮን ይገባል። ገና እርርድብን እንትላላችሁ ይዛኔማ በርበሬ ታጥናችሁ እንድትሞቱ ነው የምናደርጋችሁ። እንሻአላህ። በተለይ መሲ ስታናግር ራሱ ሪስፔክት የላትም። ስታናግር ራሱ ትህትና የላትም ማለት ነው እና የሰው ጥላቻ ዚቀጥል በከንፈር ሳይቀር እያላገጡ ይቺ ረጁና እኔ ረጁ በጣም ወዳት ነበረ። በጣም አከብራት ነበረ ስትላይ ነበረ የሆነ ምስኪን ነገርና ስታወራ ስታናግር ምናምን ከዚህ መሀል በስን ስርዓት የተናገሩት፣ በዚህ ሁሉ እያንተ ጫጩት ሀዊ ቲዩብ እኖ ሀዊ ቲክታከር ና ሳሪ እና ቢያንስ አንድ አራት አንድ ሶስት ናቸው። በቃ በስነስርዓት የተናገሩት ማለት ነው። አንድ ኢክሩፋሽ የምትባል ነጋዴ ያለች እሷ ሀላስ ሌላው ሁሉም የሀብሪሽን የወረደበት ማለት ነው። እና ምንረቅ ማላም ከካም ቢሰጥሽ ማንም ሰው ቢያግዝሽ ቢተባበርሽ ወይም ደግሞ ሰርፕራይዝ ባደረግሽ አይ እኔ አልፈልግም፣ አቲ ውሸታም እንደው ስጡኝ ብለሽ ነምት ለምኛው አርባውችንሳ ቲክቶክ ላይ ይሄ አድርግልኝ፣ ይሄ በልልኝ፣ ይሄ ፍጠርልኝ እያልሽ እና አዳሚሽ አትቅኚ ከመቅናት ስሪ። በቃ ሩጭ ውጪ ለአላማሽን፣ ለስራሽን፣ ለስኬትሽን። ሲቀጥል እሱ የመጣው በቃ ለፓኬሽን ነው። በቃ ፓኬሽን ሲጨርስ ወደ ሀገሩ ይመለሳል ማለት ነው። በዚህ ልክ አትቃጠሉ፣ አትንደዱ። መልካም መቃጠል ይሁንላችሁ። አሁን ቢሆን አብሪሽ፣ ወደፊት አንድ ሰው ደግሞ ፈቅዶ ወዶ ከሰጠ ምን ቤት ናችሁ ገና? እኔም ደግሞ ልሰጣቸው ነው፣ ወርቅ ልልክላቸው ነው ብር ልልክላቸው ነው። ምን ልትሉ ነው? የዛን የጠሙ ደግሞ መብቴ ነው መስጠት፣ መብቴ ነው ማድረግ እና እያንዳንዱ ነገር የምታደርጉት ነገር ሚዛናዊ የሆናችሁ ተናገሩ፣ ሚዛናዊ የሆናችሁ አውሩ። ሽዋዳ እሱ እኮ ከድሮም ይሰራል። ሲቀጥል ደግሞ መኪናም የመኪናም ስለ መኪናው መልስ ሰጥቷል። አንድ አምስት ሳንቲም እኔ በመዳን ቅመሞች ብር አልወሰድኩም፣ በራሴ በላቤ ነው ያገኘሁት አለ። ሲቀጥል ደግሞ እሱ እኮ ሰርቶ ነው በቃ፣ ማንም ምንም የሚጠብቅ ሰው አይደለም። እየሰራ ነው፣ ዩቱብ ይከፍለዋል። እና አንዳንዴ ስትናገር ሚዛናዊ ሆኑ። የምር በጣም ያስጠላል። ቅናት በጣም ይደብራል ሰው የሰው ደስታ ያስደስታችሁ። የሰው እድገት ቅናት እንደዚህ ጥሩ አይደለም። የምር እንዴት እንደተቃጠልኩኝ እኔ እኮ አሁን በተለይ መሲ ነው በጣም የተቃጠልኩት። አስመሳይ፣ ውሸታም፣ ሌባ፣ አጭበርባሪ ናት። ማታ ስትናገር ራሱ አንድ ጊዜ ወደ ላይ አንድ ጊዜ ወደ ታች ትላለች። በሰው ላይ ሞዲት ያለች ማለት ነው። እሷም ሰው ሆና ቁራ ቅንቦ። እና አሁን የተናደድኩት ነበሩም ደግሞ ተስፊሽ ነው ተሽፊሽ ብዙ ጊዜ ሰዎችን ሲረዳ ብዙ ጊዜ በመልካም ነገር ላይ ብዙ ጊዜ በጥሩ ቦታ ነው የምናየው። ግን ደግሞ ማታ ምን ጥልቅ አረገው በማይመጠነው ቦታ መገኘት በሌለበት ቦታ ምን አመጣው? ምን አመጣው? እሱስ ምን ቤት ነው? ምንድን ነው እ ምንድን ነው እና ልጁን ተፋቱት፣ ተፋቱት ይስራበት፣ ይለወጥበት፣ ይደግበት። የመዳን ቅመሞች ደግሞ መምከር ካለባችሁ ቤታችሁን ላይፍ ከፍታችሁ መምከር መገሰጥ፣ ብራችሁን ያዙ፣ ያለ አግባብ አታጥፉ፣ የማንም ሰው ወጠጤ አትስጡ ብላችሁ መምከር ትችላላችሁ። ሲጀምር እነሱ ጭንቅላት አላቸው። ከሀያ ዓመት በላይ በሙሉ ናቸው። የማንም ምንም ነገር አይቀበሉም። እናንተ ስትሳደቡ፣ እናንተ ብዙ ነገር ስትሉ እየባሰባቸው ነገሮችን እየቀጠሉ እያባበሱት ይመጣሉ እንጂ እየቀነሱ አይመጡም ማለት ነው። እና ቅናት ጥሩ አይደለም፣ በፈጣሪም ዘንድ በሁሉም ዘንድ ማለት ነው። ቤተሰብ ለእኔ ቤት አዲስ ከሆናችሁ የኔ ቪዲዮ ሼር፣ ላይክ፣ ሰብስክራይብ አድርጉ። አብሪሽን አበረታቱት። አሁንም ከጎኑ ሁኑ እንዲያድግ እንዲለወጥ። ከዚህ በላይ ምቀኛ በዝቶበታል። አላህዬ ምቀኛሞቹ አላህ ድፍት ያርጋቸው አዙሩ ማለት ነው። እና እነሱ እኮ ወደ ፖለቲካ ቀይረውታል የምር በሙሉ ማለት ነው። አንዳንድ ዩቲዩበሮች ደግሞ አላቸው። ቀንቅናም እየሰራችሁ በእነሱ ሀያ አራት ሰዓት አብሪሽ ሮት፣ አብሪሽ ሮት እያላችሁ እየሰራችሁ እየጠለጠላችሁ እየጨመቃችሁ እየረገጣችሁ ወደ ፖለቲካ፣ ወደ ተለያየ ነገር ቀይራችሁ የእሱን ትረግጣላችሁ የእሱን ታንቋሽሻላችሁ የእሱም ብዙ ነገር ትላላችሁ። ሶ ስሰሩ ሚዛናዊ መሆን አለባችሁ። አንዳንዱ ቢሆን በስትራክና በኮፒራይት በኮፕራይት ያጠናግራችሁ ነበረ። ነገር ግን እድሜ ልካችሁ እሱ መልካም ሰው ስለሆነ ጥሩ ሰው ደግ ሰው ስለሆነ ኮፕራይት የለም ስትራክ የለም፣ ያው እንደፈለጋችሁ በእኔ ማደግ መለወጥ ከቻላችሁ እንደፈለጋችሁ ስሩ ብሎ ራሱ በፎቶ አሁን እኮ እሱ አንደኛ ስትለጥፉ ስትለጣጥፎ ራሱ አንደኛ በቃ ታዋቂ እያደረጋችሁት ነው። በዚህም ማለት ነው። እና የሆነ ነገር ስታደርጉ ሚዛናዊ የሆኑ ቤተሰብ። የዛሬ ቪዲዮ ይህንን ይመስላል። ቪዲዮ ኮደራችሁት፣ ሼር፣ ላይክ፣ ሰብስክራይብ አድርጉ። ስለተናደርኩ ይቅርታ፣ በጣም ተናድቻለሁ። በቀጣይ ፕሮግራም እስክንገናኝ፣ የዛሬ ቪዲዮ ይህንን ይመስላል። መልካም ሁሉ እመኝላችኋለሁ። ሰላም አሌይኩም ወረህመቱላህ ወበረካቱ።